ጽናት ክፍል አርባ አራት ድራማ ተለቋል ማለት ነው። ትናንትና እንግዲህ ጽናትን ከህይወታችን ውጪ እኔ ወደ ቤቲ ተመልሻለሁ። ህይወታችንን አድሰናል፣ ፍቅራችንንም አድሰነዋል። ስለዚህ ከህይወታችን ውጭ ብሎ ጽናትን በጣም አስለቅሷት። እንግዲህ እዛ ላይ ነበር ድራማው የተቋረጠው ማለት ነው መንገድ ላይ እናሁም መቶ ከመንገድ ላይ አንስቷት እባክህን መጠጣት እፈልጋለሁ እና ውሰደኝ ብለው ነበረ። እሱም እንግዲህ አንቺ እንደዚህ ማድረግ የለብሽም ይሄ ላንቺ አይሆንም እያላት በራሴ ብር ሄጄ ጠጣለሁ ቶ ብለው እዛ ላይ ነበር ድራማው የተቋረጠው እና እንግዲህ ጽናት ድራማው ሲቀጥል ጽናት እየጠጣች ሰክራ ልጄን ያስወረደብኝ የገዛ የቤት አሰሬ ። መጀመሪያ ከአገሬ የመጣሁት ትምህርት ለመማር ነበረ። ከዛ በኋላ ግን የሰው ቤት ሰራተኛ ሆንኩ። ከዛ በአሰሬ የተደፈርኩ። ከዛም ደግሞ ያረገዝኩትንም ልጅ ፍቅረኛው በመድኃኒት አስወረደችብኝ እያለች በስካር መንፈስ እየተናገረች ነበር። እና ከዛም ኪራ ደውሎ እባክህ ፅናት የታለች እያለው ነበረ ለናሆም። ናሆምም እንዲህ አታስመስል እንደማትፈልጋት እና ለቤቲ ቀለበት እንደምታረግላት ነግራኛለች። አታስመስል ብሎ ስልኩን በላዩ ላይ ዘጋበት። እንግዲህ ኪራ መጥቶ ይህ ሁሉ ያደረግኩት እባክህን አትፍረድ ተረዳኝ፣ እያለው እንደምንም አባብለው ጽናትን ወደ ቤት ይዘዋት ከሄዱ በኋላ እንግዲህ በንጋታው ያው የቀለበት ፕሮግራሙ ተብሎ እንደዚህ በአማረና በደመቀ መልኩ ካዘጋጁ በኋላ ለቀለበቱ ቤት ይመጣች። ለጽናትም እንግዲህ በረንዳ ላይ ቁጭ ብላ ጽናት ለአባቷ ደውላ አባቴ ከፍቶኛል እና እንዴት ነህ ደህና ነህ ሆይ፣ ከፍቶ የደወልኩልህ ተረጋግቼ እደውልልሃለሁ ብላ ስልኳን ከዘጋች በኋላ ቤት መጣች ማለት ነው። ቤቲም ከመጣች በኋላ ባለፈ ኪራን እንደወሰድሽብኝ ሰሞን እኔም እንደዚህ ነበር የሆንኩት። እንግዲህ መልካም የማልቀስ ዘመን ብላት ወደ ቤት ገባች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በያለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። አድማጭ ተመልካቾቼ፣ እንግዲህ ኪራ ያደረገው ነገር ያው ሰራተኛዋ ሁሉንም ነገር እየነገረችው ለሱ ስለነበረ ያንን ለማስተካከል ነበረ። ምክንያቱም የፅናት ገላ እራቁት ፎቶ አንስታ ለቤት ይሰጣት ነበር ማለት ነው። ሰራተኛዋንም ያስቀጠረቻት ቤቲ ነበረች። ከዛ በኋላ ፍላሹንም እንግዲህ መልሳ ወሰደችባት። ነገሩ ሁሉ ሲገባት ፍላሹን ወሰደችባት ማለት ነው። ከዛ ቤቲ የምታስፈራራበት ምንም አይነት ነገር የላትም ማለት ነው እና ከዛ እንግዲህ ፍላሹንም ያው አልሰጥህም አለችው አንድነት ማለት ነው። አንድነት እንግዲህ ፍላሹንም አልሰጥህም ካለችው በኋላ ኪራ በጣም ተቆጥቶ ውጪ ከዚህ አላት፣ እሷም ወጣች ማለት ነው። ከዛ በኋላ እንግዲህ ሁሉንም ሰብስቦ የአንድነትን የነገረችን ሁሉ እንድትነግራቸው አደረገ የቀለበቱ ዝግጅት ላይ ማለት ነው። ከዛ ቤቲ በጣም አቁረጠነጣት፣ በጣም ተቸገረች። በቃ ኪራ በኋላ ልንሰማ አንችልም ይሄን ታሪክ ስትለው ምን ነው አንቺ ከዚህ ጋር የተያዘ ነገር አለሽ እንዴት? ሲላት ታሃይ አይ ብላ ተንተባተበች፣ ማለት ነው። ከዛ በኋላ አንድነት አይደለም ስሜ ማስረሻ ነው፣ ቤቲ ስሜን ስለምታውቀው ለዛ ነው የደነገጠችው ስትል በጣም ተንተባተበች። አንቺ ቆሻሻ፣ አንቺ ለማኝ፣ ምን አንቺ ዳሃረ ምን ምንም አትለዋለሁ፣ ውጪ ከዚህ ቤት በሰላም ምናምን እያለቻት ነበረ። ከዛም በኋላ እንግዲህ የተፈጠረው ምንድን ነው እንግዲህ፣ ኪራ ምንድን ያለው እንደዚህ እንኳን ከታወቀብሽ በኋላ እንኳን እንደው ትንሽ እንኳ ትጻጻችም ማለት። ከዛ አንድነት ምንድን ያለችው ብዙ ጥፋት አጥፍቶ የሚጸጸተዋ ሰው አውቃለሁ፣ አንቺ ግን በጣም ትገርሚያለሽ። ይህ ሁሉ ጥፋት እንኳን አጥፍተሽ ምንም አልተጸጸትሽም እያለቻት ነበር። ከዛም እንግዲህ ብድግ ብላ ልጅሽን ቤት ተከራይቼ እዛ እየጠበቀሽ ነው ሲላት ኪራ አንድነትም የጽናት እግር ላይ ወድቃ እባክሽን ጽናት፣ ይቅርበኝ ያንችን ታሪክ የቤቲ ታሪክ አርጋ ስለነገረችኝ በጣም ተጸጽቼ እዚህ ህይወት ውስጥ ገባው። ገብቼ ግን የሰማሁትና ያየሁት አንድ አይደለም። ስለዚህ እባክሽን በድጌሻለሁ፣ ይቅርበኝ። ብዙ ነገር አድርጌሻለሁ፣ ይቅርበኝ አለቻት ማለት ነው። ከዛ ጽናትም ችግር የለውም እሺ፣ በቃ ብላ እሷን ቀና ካደረገቻት በኋላ እመቴ ቤቲ ብድግ ልትመታት ስትመጣ አንድነትን ከዛ ጽናት በጥፊ መታቻት፣ ቤቲን ማለት ነው። ከዛ በኋላ ቤቲ ይሄኛው ለልጄ ነው፣ ይሄኛው ደግሞ ለእኔ ነው፣ ይሄኛው ደግሞ ገላይን እንትን ብለሽ ባሌን ላስፈራራሽበት ነው እያለች በጥፊ ቤቴን ወለወለቻት ማለት ነው። ከዛ በኋላ ቤት ይመለስ ብላ እንግዲህ ወደ ምሩ ምሩ፣ እኔ ካንቺ የተሻልኩ ሴት ነኝ። እኔ በምን አንሳለሁ? እኔ ቆንጆ አይደለሁም ወይ? ለምንድን ነው እያለች ምሩንም በጣም እንትን እያለቻት ነበር። ከዛ ኪራንም እኔ ላንተ ብዬ ስራ ይንችቻለሁ እኔ ላንተ ብዬ ብዙ ነገር አድርጌያለሁ። ለምንድን ነው እኔ ላንተ ቆንጆ አይደለሁም ወይ? እያለች በጣም እየጮችበት ነበር ማለት ነው። እንግዲህ ኪራም ውጪ ነው ያላት ማለት ነው። እሱም ውጪ ያላት ማለት ነው። እሷ ግን ልትወጥ አልቻለችም። እንግዲህ ቁጭ ብላ ኪራ የኔ ብቻ ነው፣ በቃ እንደ እብድ አደረጋት ማለት ነው። ኪራ የኔ ብቻ ነው፣ ከኔ ውጭ ለማንም ሊሆን አይችልም። ኪራ የኔ ነው፣ ኪራ ይወደኛል፣ ኪራ እኔ ወደዋለሁ፣ ኪራን ማንም ሊወስድብኝ አይችልም እያለች እያለቀሰች ነበር ማለት ነው። ከዛ እንግዲህ ጽናትም ጽናትን ለምንድ ነው እንደዚህ ከገጠር መተሻ እንጂ ይህኔን እኔ ያቆምኩትን ፍቅር እንደዚህ አደረግሽ ምናም እያልቻት ነበር። እሷም ያልጸና ልጅን አስወረድሽብኝ ብላት እንግዲህ የተከራከሩ እያለ ቤቲ ግን በጣም እንደብድ ሆናለች። እንግዲህ እኔ እንጃ ያላቅም ቤቴ ያሆን ፍቅር ሳይሆን ይህ እልህ ነው በቃ እልህ ይዟት ነው። ኪራ እንዴት እንደዚህ ያደርጋል በሚለው እልህ ይዟት ነው እንጂ ፍቅር አይደለም ማለት ነው። በጣም ከባድ ነው። ለማንኛውም እንግዲህ ድራማው አልወጣም ከዚህ ቤት ብላ እንደምንም አንድነት አባብላት ከሳሎን ይዛት ወደ ውጭ ወጥታለች። ከዛ ሁሉም ተከትለው ምሩም፣ ጽናትም፣ ሁሉም ብቻ ተከትለዋት ሄደዋል ማለት ነው። ከዛ በኋላ ድራማው እዚህ ላይ አብቅቷል። ላይክ ሰብስክራይብ አድርጉ። ባይ ባይ።